መሻችሁ ተመልካቾች አንድ ሰዓት ሆኗል። ከኢትዮጵያ ቴሌቪዥን ሁለተኛው ምዕራፍ ኢቲቪ 57 ተመልሷል። አርስተ ዜናውን ላስቀድም። በኦነግ ሸኔ ላይ በተወሰደ እርምጃ የክልሉ የልማት እንቅስቃሴ ወደ ቀድሞ እንዲመለስ ማድረግ መቻሉን የኦሮሚያ ፖሊስ ኮሚሽን ገልጿል። በሌላ በኩል የሰሜን ጎጃም ዞን ነዋሪዎች በአካባቢያቸው የተገኘውን አንጻራዊ ሰላም ለማጽናት ከመንግስት ጋር እየሰሩ መሆኑን ተናግረዋል። ከዋናው የኤሌክትሪክ መረብ ርቀው የሚገኙ ዜጎች ፍትሐዊ የኤሌክትሪክ ኃይል ተጠቃሚ እንዲሆኑ ለማስቻል እየተሰራ መሆኑ ተገለጸ። ከውጭ የአሜሪካው ፕሬዚደንት ዶናልድ ትራምፕ ሁለት የሀገራቸውን ሚዲያዎች ሊከሱ ማሰባቸው ተሰማ። መቅደላዊ ደረጃ ነኝ፣ አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ ከናይጄሪያው ፌዴራላዊ ሪፐብሊክ ምክትል ፕሬዚዳንት ጋር ተወያይተዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መረጃ የናይጄሪያ ፌዴራላዊ ሪፐብሊክ ምክትል ፕሬዚዳንት ካሺም ሼቲማን ተቀብዬ ቁልፍ በሆኑ የሁለትዮሽና ሀገራዊ ጉዳዮች ላይ ተወያይተናል ብለዋል። ወደ ሌሎች ዜናዎች አልፈናል። የተሟላ የማክሮ ኢኮኖሚ ማሻሻያው በኢትዮጵያ ኢኮኖሚ ታሪካዊ ስኬቶች እንዲመዘገቡ አስችሏል ሲሉ የብሔራዊ ባንክ ገዥ ማሞ ምህረቱ ተናገሩ። ማሻሻያው የብሔራዊ ባንክ የውጭ ምንዛሪ መጠባበቂያ ክምችትን በ235 በመቶ ማሳደጉንም ተናግረዋል። ባልደረባችን ጌታቸው ባልቻ ከብሔራዊ ባንክ ገዥ ማሞ ምህረቱ ጋር ቆይታ አድርጓል። እንደሚከተል ይቀርባል የብሔራዊ ባንክ ገዢ አቶ ማሞ ምህረቱ በቅድሚያ ስለ ጊዜዎት አመሰግናለሁኝ። እንግዲህ ኢትዮጵያ ባለፈው አንድ ዓመት ያህል የተሟላ ማክሮ ኢኮኖሚ ማሻሻያን ተግብራለች። የማክሮ ኢኮኖሚ ማሻሻያ ስንል ምን ማለት ነው? በዚህ ትግበራስ የተገኙ ውጤቶች ምንድን ናቸው? በተደጋጋሚ እንደገለጽ ነው የተሟላ የማክሮ ኢኮኖሚክ ሪፎርም ፕሮግራሙ የተለያዩ ዓላማዎችን ይዞ ነው የተነሳው። በዋነኝነት ምንድነው ዓላማው ከተባለ በኢትዮጵያ ውስጥ የተረጋጋ የማክሮ ኢኮኖሚ ሁኔታ እንዲኖር ማስቻል ነው። በአጠቃላይ አፈጻጸሙ በምንመለከትበት ጊዜ ኦልሞስት ሚራክለስ በሚባል ደረጃ አፈጻጸሙ በጣም ጥሩ አፈጻጸም ነው። ይሄ እኛ ብቻ የምንለው ሳይሆን ይህም ፕሮግራም የሚደግፉ ሌሎች አካሎች፣ በተለይ የዓለም አቀፉ የገንዘብ ድርጅት በቅርቡ ባወጣው ሪፖርት የኢትዮጵያ ማክሮ ኢኮኖሚክ ሪፎርም አፈጻጸም የታቀደለትን የታሰበውን ዓላማ ማሳካት ብቻ ሳይሆን ከዛ ውጪ ሰብስታንሺያሊ ኤክሰፕሽናሊ ከታሰበው በላይ እየተፈጸመ እንደሆነ ምስክርነቱን ሰጥቷል። እንግዲህ ከሪፎርሙ ጋር ተያይዞ አንዱ ተግባራዊ የተደረገው የገንዘብ ፖሊሲ ማሻሻያዎች ናቸው። በዚህ በገንዘብ ፖሊሲ ማሻሻያ በተለይ ብሔራዊ ባንክ ተግባራዊ ያደረጋቸው አሰራሮች ምንድን ናቸው? ምንስ ውጤቶች ተገኝተዋል? ለመጀመሪያ ጊዜ በኢትዮጵያ ታሪክ ውስጥ የብሔራዊ ባንክ ተመን ወይም ደግሞ የናሽናል ባንክ ሬት የሚባል እንዲጀመር አድርገናል። ይሄ በአሁኑ ሰዓት ለምሳሌ የብሔራዊ ባንክ ሬት 15 ፐርሰንት ነው። እንደ ኢኮኖሚ ሁኔታ እየታየ ይሄ ብሔራዊ ባንክ ተመን ይጨምራል ወይም ደግሞ ይቀንሳል። ለመጀመሪያ ጊዜ በኢትዮጵያ ውስጥ አዳዲስ ገበያዎችን አስተዋውቀናል። የመጀመሪያው ገበያ ባንኮች እርስ በርሳቸው የሚበዳደሩበትን የገንዘብ ገበያ መመስረት ነው። ይሄ ኢንተርባንክ መኒ ማርኬት የምንለው ነው። እስካሁን ድረስ በዚህ ገበያ ውስጥ ባንኮች እርስ በርሳቸው 741 ቢሊዮን ብር ተገበያይተዋል ባለፈው 10 ወራት በተሟላ ማክሮ ኢኮኖሚ ማሻሻያ የዋጋ ንረት እየቀነሰ መሆኑ በተደጋጋሚ እየተገለጸ ነው። በተለይ በዚህ ዓመት እየወረደ መምጣቱ ይነሳልና፣ በተለይ ከገበያው ጋር እንዴት ይታያል? ይሄ በእርግጥስ ገበያው ላይ ዋጋ እየቀነሰ ነው ወይ? የዋጋ ንረት ቀነሰ ማለት የአንድ ሸቀጥ ዋጋ ወይም ደግሞ የአገልግሎት ዋጋ የሚያድግበት መጠን ቀነሰ ማለት ነው። ስለዚህ የኑሮ ውድነትና የዋጋ ንረት አንድ አይነት አይደሉም። ስለዚህ እያን ያለ ነው ምንድን ነው? ከአምና ጋር ሲወዳደር የእቃዎች ወይም ሸቀጦች ወይም ደግሞ የአገልግሎቶች ዋጋ የሚያድግበት መጠን እየቀነሰ ነው ማለት ነው። ከዚያ አኳያ ሲታይ ከባለፉት ዓመታት ጋር ሲታይ ኢትዮጵያ ውስጥ ለብዙ ጊዜ የዋጋ ንረቱ ወደ 30 ፐርሰንት ነበረ። አሁን መሰረታዊ በሚባል መልኩ እየቀነሰ ነው። ስለዚህ አካሄዱ በአጠቃላይ ጥሩ መልካም የሚባል ነው። ይሄ ማለት ግን ከፊታችን ስራ አይጠብቅም ማለት አይደለም። ከተሟላ ማክሮ ኢኮኖሚ ማሻሻያ ትግበራ ጋር እንግዲህ ቁልፍ ተግባራት ከተከናወኑት መካከል አንዱ የውጭ ምንዛሪ አስተዳደር ማሻሻያ አንዱ ነው እንደ ታሪካዊም ሆኖ የሚነሳ ነው እና በዚህ ማሻሻያ የተገኙ ውጤቶች ምንድን ናቸው? ይህን አዲሱን የውጭ ምንዛሬ ስርዓት በተግበር ከጀመር ጊዜ ጀምሮ በህጋዊ ገበያ እና በትዩ ገበያ ወይም ፓራላል ማርኬት የምንለው ልዩነት ወይም ፕሪሚየም ከፍተኛ በሚባል ሁኔታ ቀንሷል። አንዳንድ አሃዞችን ለመጥቀስ ለምሳሌ የባለፉትን 11 ወራት አፈጻጸም በምናይበት ጊዜ የኤክስፖርትን አፈጻጸም ብንወስድ በ19 በመቶ የሸቀጦች ንግድ ገቢ አድጓል። በ11 ወራት ውስጥ የኢትዮጵያ የውጭ ምንዛሬ ክምችት ከ235 በመቶ በላይ አድጓል። የብሔራዊ ባንክ ገዢ አቶ ማሞ ምህረቱ ለሰጡኝ ሰፊ ማብራሪያ ከልብ ነው ማመሰግነው። ከዚሁ ጋር በተገናኘ የውጭ ባንኮች በኢትዮጵያ የፋይናንስ ዘርፍ መሰማራት የሚችሉበት መመሪያ ተዘጋጅቶ ወደ ስራ መግባቱንም ነው የብሔራዊ ባንክ ገዥ ማሞ ምህረቱ የገለጹት። የባንክ ስራ አዋጅ ቀደም ብሎ መውጣቱን የገለጹ ሲሆን አዋጁ የሚተገበርበት መመሪያ በመዘጋጀቱ የውጭ ባንኮች ማመልከቻን መቀበል መጀመሩንም ነው የተናገሩት። የውጭ ባንኮች በተለያዩ መንገዶች በኢትዮጵያ የባንክ ዘርፍ መሰማራት የሚችሉበት አሰራር መዘርጋቱንም የብሔራዊ ባንክ ገዥ ገልጸዋል። የውጭ ኢንቨስተሮች፣ የውጭ ባንኮች፣ የውጭ ስትራቴጂክ ኢንቨስተሮች በኢትዮጵያ ፋይናንስ ዘርፍ አንድም የራሳቸውን ሰብሲዳሪ በማቋቋም ወይም ደግሞ ራሳቸው ኦን የሚያደርጉት የራሳቸው የሆነ ሰብሲዳሪ በማቋቋም ሊገቡ ይችላሉ። ሁለተኛ አሁን ባሉ ባንኮች ሸር በመግዛት ሊገቡ ይችላሉ። ሶስተኛ ደግሞ ቅርንጫፍ ጽህፈት ቤት ወይም ደግሞ ብራንች ኦፊስ የምንለውን በመክፈት ሊገቡ ይችላሉ። አራተኛ ደግሞ የእንደራሴ ቢሮዎች ወይም ደግሞ ሪፕሬዘንታቲቭ ኦፊስ የምንላቸውን በማቋቋም ሊገቡ ይችላሉ። ይሄ በአዋጁ በግልጽ የተቀመጠ ነው። የውጭ ባንኮች ኢትዮጵያ ውስጥ ገብተው እንዲሰሩ ለማድረግ ፍቃድ ለመስጠት በአጠቃላይ የቁጥጥር ስርዓቱን የሬጉላተሪ ኢንቫይሮንመንቱን ጨርሰናል ማለት ነው። ስለዚህ ፍቃድ መቀበል ጀምረናል። ተመልካቾች አሁን ደግሞ ወደ ኮንሶ ልንወስዳችሁ ነው። የኮንሶ ብሔረሰብ በዓለም ከሚታወቅበት አንዱ የአፈር ጥበቃና የአካባቢ እንክብካቤ ነው። በተለይ ደግሞ ሀገር በቀል እውቀትን በመጠቀም ለሰው ልጆች ኑሮ ምቹ ያልሆነውን አካባቢ በእርከን ስራ ወደ ውብ ወደ ሆነ መልክዓ ምድር በመቀየር በዩኔስኮ እንዲመዘገብም አድርጓል። ይህ ባህላዊ መልክዓ ምድር በዩኔስኮ መመዝገቡን ተከትሎ ህዝቡ የታታሪነታቸውን የአንድነታቸው መገለጫ ነው በማለት ሆራ አታሆንቶ ሲል ዘንድሮ ለ15 ጊዜ ከዛሬ ሰኔ ሃያ ጀምሮ በድምቀት ማክበር ጀምሯል። በዚህ ጉዳይ ላይ ቆይታ እናደርጋለን። በኮንሶ የምትገኘው ሪፖርተራችን ነጻነት ፍቅሩን እናገኛታለን። ነጻነት፣ እንደምን አምሽተሻል? በኮንሶ ባህላዊ መልክዓ ምድር በዩኔስኮ መመዝገቡን ተከትሎ በዛሬ ዕለት የጀመረው በዓል አከባበሩ ምን ይመስላል የሚለውን መረጃ አጠር አድርገሽ አድርሽን። አመሰግናለሁ። እንደምናመሻሽ ተመልካቾቻችን የኮንሶ ሕዝብ የታታሪነትና የአንድነት መገለጫ የሆነው ሆራ ሀታ ክብረ ባህል ዛሬ በኮንሶ ከተማ ከአራት ከተማ በድምቀት እየተከበረ ይገኛል። በዚህ በሆራ ሀታ ሆንሶ ክብረ ባህል ላይ እንግዲህ በርካታ ባህላዊ ስነ ስርዓቶች ይከወናሉ። እነዚህ ባህላዊ ስነ ስርዓቶች እንግዲህ ምን አይነት ፋይዳ አላቸው? በተለይም የቱሪዝምን ከማሳደግ ረገድ ምን አስተዋጽኦ ያደርጋሉ የሚለው ላይ ቆይታ እናደርጋለን። አጠገቤ እንግዳ ጋብዣለሁ። እንግዳችን አቶ ሰራዊት ዲባባ ይባላሉ። የኮንሶ ዞን የባህልና ቱሪዝም መምሪያ ኃላፊ ናቸው። ከእሳቸው ጋር ጥቂት ቆይታ አደርጋለሁ። አቶ ሰራዊት ስለ ጊዜው ታመሰግናለሁ። ዛሬ በኮንሶ ከአራት ከተማ እንግዲህ የሆራ ሀታ ኮንሶ ክብረ በዓል በድምቀት እየተከበረ ነውና በዚህ ክብረ በዓል ላይ የተለያዩ ባህላዊ ስነስርዓቶች ይከወናሉ ና ይህ ቱሪዝሙን ከማሳደግ ረገድ ምን ፋይዳ አለው ይላሉ? በጣም አመሰግናለሁ። እንግዲህ ሆራ አዳ ኮንሶ፣ በቅድሚያ ለመላው የሀገራችን ሕዝቦች ሆራ አዳ ኮንሶ በኮንሶ ላይ ኮንሶች ያክብሩት እንጂ ኮንሶች ሆራ አዳ ኮንሶ ነው የሚያከብሩት። ኮንሶ ዘጠነኛው የዓለም ቅርስ ሆኖ የተመዘገበበትን አስራ አምስተኛ ዓመት የጋራ ክብረ በዓል ነው የምናከብረው ና ለመላው ሀገራችን ይህን ሚዲያ የሚከታተሉ ደሳችን የጋራ ነው ና ደስታዬን ለማቅረብ ወዳለሁ። በማስቀጠል እንግዲህ የሆራ አዳ ኮንሶ ስናከብር የኮንሶ ማህበረሰብ እየኖረው ያለውን ተፈጥሮውን ጠብቆ ለትውልድ የማሸጋገር ሂደቱን ከዛሬ 500 ዓመታት በፊት የነበረው ባህላዊ ያናኖር ዘይቤው፣ ባህላዊ የአፈርና ውሃ ጥበቃ ስርዓቱ፣ ባህላዊ ቅርሶቹና ወጉን በመጠበቁ ዛሬ የምናከብረውን ቀን በታሪካዊ ሁኔታ እንድናስታውሰው እያደረገን ያለው ስለዚህ ይሄ ቀን ሌሎች ትውልዶች ትላንት የነበረን ኮንሶ ነገ ማስቀጠል እንዲችሉ። እጅግ በጣም ስንቅ የሚሆን በዓል ነውና፣ ሆራ አዳ ኮንሶ ለመላይ ለኮንሶ ማህበረሰብ እጅግ በጣም ተወዳጅና የምናፈቅ በዓል ነውና፣ በዚህ አጋጣሚ እንኳን አድረሳችሁ ለማለት ነው። ወዳለኝ እኔም ከልብ አመሰግናለሁ። ተመልካቾቻችን ሆራ ሃታ ሆንሶ በኮንሶ ብሔረሰብ በተለይም የታታሪነትና የአንድነት መገለጫ ተደርጎ ይወሰዳል። የኮንሶ ብሔረሰብ ተፈጥሮን ገርቶ ታሪክ የሰራ ማህበረሰብ ታሪኩን ደግሞ ለዓለም የነገረ ማህበረሰብ ነው። በዚህም አማካኝነት በተባበሩት መንግስታት ድርጅት የትምህርት የሳይንስና የባህል ድርጅት ዩኔስኮ ይህ በኢትዮጵያ ዘጠነኛው ቅርስ ሆኖ ተመዝግቧል። እንግዲህ ይህንን መነሻ በማድረግ በብሔረሰቡ ዘንድ የሆራ ሀታ ሆንሶ ክብረ በዓል በድምቀት መከበር ጀምሯል። ዛሬ ዋዜማ ነው። ነገ በዓሉ ይከበራል። ላሁን ያለኝ መረጃ ይሄ ነው። አመሰግናለሁ። አመሰግናለሁ ነጻነት፣ መልካም ምሽት። እንቀጥላለን። ተመልካቾች በአካባቢያቸው የተገኘውን አንጻራዊ ሰላም ለማጽናት በጋራ እየሰሩ መሆኑን የሰሜን ጎጃም ዞን የአዴት ከተማ ነዋሪዎች ተናግረዋል። በከተማዋ አንጻራዊ ሰላም በመስፈኑ የተለያዩ መሰረተ ልማቶች እየተገነቡ ተጠቃሚ መሆናቸውንም ነው የተናገሩት። የታጠቁ ኃይሎች ወደ ሰላም እንዲመለሱም ጥሪ አቅርበዋል። ሳሙኤል ወርቃየው የነዋሪዎቹን አስተያየት አሰባስቧል። አዴት ከዚህ በፊት በነበረው ሁኔታ ብዙ ፈተናዎችን ያሳለፈች ከተማ ነበረች። በአሁኑ ወቅት ያለው ሁኔታ ከዚህ በፊት ከነበረው በንጽጽር ሲታይ የተሻለ ሰላም ያለበት ሁኔታ ነው ያለ። አሁን ያለችዋን አንጻራዊ ሰላም ለማምጣት በራሱ የአዴት ከተማ ሕዝብ ይመክራል፣ ይዘክራል፣ ልጆቹን ይመክራል። እናቲቱ ባሏን ትመክራለች፣ ልጇን ትመክራለች። አሁን የመጣውን አንጻራዊ ሰላም ለማምጣት ምንትን የተባለ ያው በኅብረተሰቡ ተሳትፎ ነው። አንጻራዊ ሰላም በከተማይቱ ሰፍኖ ሁሉም በነጋዴውም በከተማ ነዋሪውም በትምህርቱም በኩል የተሻለ ስራ እየተሰራ የሚታይበት ሁኔታዎች እንዳሉ ያሳያል። እና ይህም ሰላም በመሆኑ በከተማ ውስጥ ያሉ የከተማ አስተዳደሮች በአንድ በኩል ሰላሙን እያስጠበቁ፣ በሌላ መንገድ ደግሞ ለልማቱ ትኩረት ሰጥተው የተለያዩ የልማት ስራዎችን ሲያከናውኑ የቆዩበት አመት ነው ማለት ይቻላል። ማህበረሰቡን የበለጠ እያወያየን መደገፍ መቻል አለበት። የወጡት ወንድሞቻችን ናቸው እነሱን የእኔ ወንድም ነው የአባትም ደግሞ ልጁ ነው እና በማምጣት ደረጃ የፊተኛ ተሳታፊ መሆን መቻል አለበት። የመንግስት ስራ አይደለም። የኛ ልጆች ናቸው፣ የኛ ወንድሞች ናቸው። የእኛ ስራ ነው፣ የመንግስት ስራ አይደለም። እነሱን በማምጣት ደረጃ ስራ ከሰራ በተለይ ትልልቅ አባቶቻችን እኛ ወጣት ከመሆናችን ጋር ተይዞ ላናደምጥ ስለምንችል ትልልቅ አባት የሚባሉት ይህንን ስራ ቢሰሩልና አዴት ቀርቶ ሀገራችንም አስተማማኝ ሰላም ይመጣል ብዬ አስባለሁ። እዚህም ያለው ወገናችን ነው፣ ከዚያ ማዶ ያለው ወገናችን ነው። እነዚህ ተቀራርበው እንዲሰሩ የበኩላችን ጥረት እናደርጋለን ብዬ አስባለሁ። ይህንን አጠናክሮ ህብረተሰቡም፣ መንግስትም አመራሩም በጋራ ተቀናጅቶ መስራት ይገባል እላለሁ። በቃ ለሰላም ነው መዘመር መቻል ያለብን። ሴቶቻችንም እያስተማርን እየዘከር ነው ያለ ለሰላም ዘንቁመን ወንድሞቻችን ለእኛ ሲሉ ለሴቶች ሲሉ ለህፃናት ለአረጋውያን ሲሉ ወደ ሰላም እንዲመጡልን ነው አሁን ወደፊት መሆን አለበት ብዬ ማምን፣ እንደ ወጣት በትኩስ ስሜት ሳይሆን እንደ ሀገር ተረካቢ ትውልድ ሰከን ብለን ልናየውና ልናስብበት ይገባል የሚል የግሌ እንደ ወጣትና ለወንድሞቼ የሚያስተላልፈው መልእክት ነው የሚሆን። በኦነግ ሸኔ ላይ በተወሰደ ጠንካራና የተቀናጀ እርምጃ የክልሉ የልማት እንቅስቃሴ ወደ ቀድሞ እንዲመለስ ማድረግ ተችሏል ብለዋል። የኦሮሚያ ፖሊስ ኮሚሽን የኦሮሚያ ፖሊስ ኮሚሽን ኮሚሽነር ሌተናል ጀነራል ድሪባ መኮንን አሁን ላይ በአንዳንድ አካባቢዎች የዘረፋ ተግባራት ላይ የተሰማሩ ጥቂት የቡድኑ አባላት መኖራቸውን የገለጹ ሲሆን፣ ክልሉን በአጭር ጊዜ ወደ ተሟላ ሰላማዊ እንቅስቃሴ ለመመለስ እየተሰራ ነው ብለዋል። ከዋናው የኤሌክትሪክ መረብ ርቀው የሚገኙ ዜጎች ፍትሀዊ የኤሌክትሪክ ኃይል ተጠቃሚ እንዲሆኑ ለማስቻል እየተሰራ መሆኑ ተገልጿል። በጋምቤላ ክልል ከ ዘጠና ስድስት ነጥብ ሶስት ሚሊየን ብር በላይ ወጪ ተደርጎበት የተገነባው የሜታል ሶላር ሚኒ ግሪድ ፕሮጀክት ተመርቆ አገልግሎት መስጠት ጀምሯል። ወደ ውጭ ዜናችን ስናልፍ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሁለት የሀገራቸውን ሚዲያዎች ሊከሱ ማሰባቸው ተሰምቷል። ትራምፕ የሚከሷቸው ሚዲያዎች ሲኤንኤንና ዘ ኒውዮርክ ታይምስ ናቸው። ሁለቱን ሚዲያዎችን በጠበቃቸው በኩል ለመክሰስ እየጣሩ ያሉት ፕሬዚዳንት ዶናልድ ትራምፕ ሚዲያዎቹ ዘገባዎቻቸውን እንዲያስተባብሉም ደብዳቤ ጽፈዋል። ሚዲያዎቹ በበኩላቸው የትራምፕን የአስተባብሉ ጥያቄ ውድቅ አድርገውታል።